በዛሬው ትምህርታችን ቪዲዮአችን በጣም ኢንተረስቲንግ የሆነ ትምህርት የን ቪዲዮ የመጣው በተለይ ለእንግሊዘኛ ጀማሪ የሆናችሁ ቤተሰቦች ይህንን ቪዲዮ ሳታቋርጡ እስከ መጨረሻው ድረስ ለመከታተል ብትሞክሩ ጥሩ ነገር የምታገኙበት ይሆናል። ወደ ትምህርቱ ነጭ ኦኬ። እንግዲህ በዛሬው ትምህርታችን ወይም ቪዲዮችን እንግሊዘኛን እንዴት በቀላሉ ማንበብና መጻፍ እንችላለን የሚል ትምህርት ወይም ቪዲዮ ነው የምንመማረው። እንግዲህ አብዛኞቻችን በጣም እንግሊዘኛን ለማንበብ ለመጻፍ፣ ለመናገር በጣም እንቸገራለን። ሰው እንዴት ነው በቀላሉ ማንበብ መጻፍ፣ እንዲሁም ደግሞ መናገር የምንችለው የሚለውን ቀለል ባለ መንገድ እንማማራለን። እንጀምር። ኦኬ፣ ወደ መጀመሪያው ስንሄድ ይህ የምታዩት የእንግሊዘኛ ረፍተ ነገር ምን ይላል፣ እንዴት ይነበባል፣ በአማርኛ ውስጥ ትርጉም ምንድን ነው የሚለውን ነገር ስናይ፣ እንግዲህ ከኛ የሚጠበቀው እንግሊዘኛን በቀላሉ ለማንበብ አናባቢና ተነባቢ ድምፆችን መያዝ ነው የሚጠበቅብን። የአናባቢና የተነባቢ ድምፆች ምን ይመስላል፣ በተከታታይ ሲመጡስ እንዴት ይነበባሉ፣ ምን አይነት ድምፅ አላቸው? የሚለውን ከያዝነን በጣም ቀላል ነው የሚሆነው ማለት ነው። ኦኬ አሁን ከመጀመሪያው ስንጀምር የመጀመሪያዋ የእንግሊዝኛ አልፋቤት ኮንሶናንት ነች። ኮንሶናንት ወይም ደግሞ ተነባቢ የምንላት ነች። ሁለተኛውም በተመሳሳይ ኮንሶናንት ነች። ሶስተኛዋ አናባቢ ወይም ደግሞ ቫውል የምንለው ነው። ቫውል ኦኬ። ሶ ደብሊው ኤች ኦን በአንድ ላይ ስናነበው ምን ይሆናል? ሁ ሁ ብለን እናነባዋለን። ኦኬ። ሁለተኛው ኤን እንደ አ ማንበብ እንደ አ አርን እንደ ይህ ሳይለንት ነች ወይም ደግሞ አትነበብም። ሰው በአንድ ላይ ስናነበው አር አር አር ብሎ ማንበብ ኦኬ። ወደዚኛው ስንሄድ ዋይን እንደምን ማንበብ እንደ ይ ወይም ደግሞ ይ የሚል ድምፅ አላት። ዋይ ማለት ነው። ኦ ኦ ይው በአንድ ላይ ምን ተብሎ ይነበባል? ው ሚል ድምፅ አላቸው ወይም ደግሞ እንደ ው ይነበባል። በአንድ ላይ ስናነባው ይ ው ዩ ብለን እናነባዋለን። እስኪ ሙሉ እናነባው አሁን ሁ አር ዩ ሁ አር ዩ ሁ አር ዩ ተብሎ ይነበባል። ሁ ማለት ማን የሚል ትርጉም አለው። በአንድ ላይ ሁ አር ዩ ስንል አንተ ማነህ ወይም ደግሞ ማነሽ እንደማለት ይሆናል። ጥያቄ ነው። ጥያቄ ስንጠይቅ ማለት ነው። አንተ ማነህ ወይም ደግሞ አንቺ ማነች ብለን እንተረጉመዋለን ማለት ነው። ኦኬ ወደ ሁለተኛው ስንሄድ ሁለተኛውን በተመሳሳይ ኤን እንደምማንበብ እንደ አ ማንበብ ብለናል። እንደ አ አርን እንደ ር ማንበብ ኢ ሳይለንት ነች ብለናል። ሰው ባንደ ስናነባው አ ር አር አር ብዬ አነባዋለሁ። ኦኬ ወደ ሁለተኛው ስሄድ በተመሳሳይ ዋይን እንደምማንበብ ብለናል። እንደይ ማንበብ እንደይ ኦዩን ኦዩን በአንድ ላይ እንደ ው ማንበብ ወይም ደግሞ ው የሚል ድምፅ ይኖረዋል። ባንድ ላይ ሲነበብ ይ ው ዩ ዩ ብሎ ማንበብ። ከዛ ኤምኤ እንደ ማ ሳይሆን እንደ ሜ ማንበብ እንደ ሜ፣ ኤምኤን እንደ ሜ ዲን ደግሞ እንደ ድ ማንበብ። በአንድ ላይ ሲነበብ ሜ ድ ሜድ ሜድ ብለን እናነበዋለን። ሆኖ ስናነበው አር ዩሜድ አር ዩሜድ ብለን እናነባዋለን። ምን ማለት ነው? አሞሃል ወይም ደግሞ አሞሻል እንደማለት ነው። ኦኬ፣ ወደ ሶስተኛው ስንሄድ ሶስተኛው ደግሞ ምን ይለናል? በተመሳሳይ አሁንም ኤን እንደ አ ማንበብ፣ እንደ አ አርን እንደ ር ማንበብ፣ ኢ ሳይለንት ነች፣ ወይም ደግሞ አትነበብም ሰው በአንድ ላይ ስናነበው አ ር አር አር ብለን እናነባዋለን። ኦኬ ይስ ምን ይላል? ዋይን እንደ ይ ማንበብ ብለናል። እንደ ይ ኦ ዩውን እንደ ው ማንበብ እንደው ባንድ ላይ ሲነበብ ይ ው ዩ ዩ ብሎ ማንበብ ኦኬ። ይስ ምን ይላል? ኤል ኦን እንደ ሎ ማንበብ፣ ኤስን እንደ ስ፣ ቲን ደግሞ እንደ ት ማንበብ። በአንድ ላይ ሲነበብ ሎ ስ ት ሎስት፣ ሎስት። እስኪ ሞና ነበው አር ዩ ሎስት አሪ ሎስት ጠፋህ ወይም ደግሞ ጠፋሽ እንደማለት ነው። አሪ ሎስት ኦኬ። ይህም በዚህ ካየን ወደ ቀጣዩ ስንሄድ በተመሳሳይ ኤን እንደመማንበብ ብለናል፣ እንደ አ ማንበብ ብለናል፣ አርን እንደ ር ማንበብ። ኤ ሳይለንት ነች ወይም ደግሞ አትነበም ሰው። ባንድ ላይ ስናነበው አ ር አር አር ብዬ አነባዋለሁ። ኦኬ ወደዚህኛው ስንሄድ ዋይን እንደ ይ ማንበብ ብለናል። እንደ ይ ኦ ዩ እንደ ው ይነበባል። እንደው በአንድ ላይ ሲነበብ ይ ው ዩ ዩ። ኦኬ ወደዚኛው ስንሄድ፣ ኤስ ዩ እንደ ሱ ሳይሆን እንደ ሹ ይነበባል። አር እንደ ር ይነበባል። ይህ ምንድነች? ሳይለንት ነች ወይም ደግሞ አትነበብም። ሰው በአንድ ላይ ሲነበብ ሹ ር ሾር ሾር። እስኪሞ እናነበው አር ዩ ሹር አር ዩ ሹር ማለት ነው። እርግጠኛ ነህ ወይም እርግጠኛ ነሽ እንደማለት ነው ማለት ነው። እሺ ወደዚኛው ስንሄድ በተመሳሳይ ካየኖ ጋር ምንም ልዩነት የለውም። ኤን እንደ አ ማንበብ፣ አርን እንደ ር ማንበብ ብለናል። ሶ በአንድ ላይ አ አር አር ተብሎ ይነበባል። ኦኬ ወደዚኛው ስንሄድ ዋይን እንደ ይ ማንበብ ብለናል። ኦ ይውን እንደ ዉ ማንበብ በአንድ ላይ ሲነበብ ይ ው ይው ይው ተብሎ ይነበባል። እሺ ይስ ምን ይላል? ኤችኤን እንደ ሃ ማንበብ፣ ከዚህ ጋር ደግሞ ፒፒ ይለናል። ፒፒን እንደ አንድ ድምፅ እንደ ፕ ማንበብ፣ ዋይን እንደ ይ ማንበብ። በአንድ ላይ ሲነበብ ሃ ፕ ይ ሃፒ ሃፒ። ሙሉ ሲነበብ አር ዩ ሃፒ አሪው ሃፒ አሪው ሀፒ ደስተኛ ነህ ወይም ደስተኛ ነች ማለት ነው በአማርኛው። እሺ ወደሚቀጥለው ስንሄድ ይስ ምን ይላል ደብሊዩ ኤች ኢ አር ኢ በአንድ ላይ ምን ብለና ነበው? ር ር ተብሎ ይነበባል። ኦኬ ይስ ምን ይላል ኤ እንደ አት ነበባለች ብለናል። አር እንደር ኢ ሳይለንት ነች ብለናል። በአንድ ላይ ሲነበብ አር አር አር ኦኬ ይስ ምን ይላል ደብሊዩ ኤ ባንድ ላይ ዊ ዊ የሚል ድምፅ ይኖረዋል። ባንድ ላይ ሲነበብ ሆር አር ዩ ራሪው ራሪው የትነን የትነን የትነን እንደማለት ነው። ኦኬ ወደ ሚቀጥለው ስንሄድ የሚቀጥለው ደግሞ ምን ይላል ደብሊዩን ባንድ ላይ እንደ ዊ ማንበብ እንደዊ ኦኬ ከዛ ኤን እንደ አ ማንበብ አርን እንደ ር ኢ ሳይለንት ነች ብለናል። ሰው በአንድ ላይ ሲነበብ አ ር አር አር ተብሎ ይነበባል። ኦኬ ወደ መጨረሻው ስንሄድ ኤል ኤን እንደ ሌ ማንበብ ቲን እንደ ት ኢ ሳይለንት ነች ወይም ደግሞ አትነበብም። ሰው በአንድ ላይ ሲነበብ ሌ ች ሌት ሌት እስኪ ሞ እናንበው ወይ አር ትርሌት ምን ማለት ነው? አርፍዳቸዋል ማለት ነው በአማርኛው። ኦኬ ወደ ሁለተኛው ስንሄድ በተመሳሳይ ኤን እንደ አ ማንበብ አርን እንደ ር ኢ ሳይለንት ነች ብለናል። ሰው በአንድ ላይ ሲነበብ አ አአር ብዬ አነባዋለሁ። ኤስ ምን ተብሎ ይነበባል? ዋይን እንደ ኢ ማንበብ ብለናል። ኦዩ ባንድ ላይ እንደው ይነበባል ብለናል። እንደው ሰው በአንድ ላይ ሲነበብ ይ ው ው ው ተብሎ ይነበባል። ኦኬ ወደ ወደዚህኛው ስንሄድ አርኢን እንደ ሬ ማንበብ ኢ ሳይለንት ነች። ዲን እንደ ድ ዋይን እንደይ ማንበብ በአንድ ላይ ሲነበብ ሬ ዲ ሬዲ ሬዲ ብዬ አነባዋለሁ። እስኪሞሆኑ እናነበው አር ዩ ሬዲ አር ዩ ሬዲ፣ ዝግጁ ነህ ወይም ደግሞ ዝግጁ ነሽ እንደማለት ማለት ነው። ኢስ ምን ይላል? በተመሳሳይ ለተመሳሳይ ደብሊው ኢን እንደዊ ማንበብ ብለናል። እንደዊ ወደዚህኛው ስንሄድ ኤን እንደ አ ማንበብ አርን እንደ ር ይህ ሳይለንት ነች ብለናል። ሰው በአንድ ላይ ሲነበብ አ አር ተብሎ ይነበባል። ኦኬ ይስ ምን ይላል? ኤም ኢን እንደ ሜ ማንበብ ኤንን እንደ ን በአንድ ላይ ሜ ን ሜን ተብሎ ይነበባል። ሙሉ ሲነበብ ዊ አር ሜን ዊ አር ሜን፣ እኛ ምንድን ነን? ወንዶች ነን፣ ወንዶች ነን እንደማለት ነው። እሺ ወደዚኛው ስንሄድ ዲኦን እንደ ዶ ማንበብ ኤንን እንደ ን ቲን ደግሞ እንደ ት ማንበብ በአንድ ላይ ሲነበብ ዶ ን ች ዶንት ዶንት ብዬ አነባዋለሁ። ሆኬ ወደዚኛው ስኔድ ኤፍኦን እንደ ፎ አረን እንደ ር ጂኢ እንደ ጌ ቲ እንደ ት በአንድ ላይ ፎ ር ጌ ች ፎርጌት ፎርጌት ሙሉ ሲነበብ ዶንት ፎርጌት ዶንት ፎርጌት እንዳትረሳ ወይም እንዳትረሺ ማለት ነው በአማርኛው። እሺ ወደሚቀጥለው ስንሄድ አይን እንደ አይ ማንበብ ኤኤም እንደ አም ይነበባል። ኦኬ ከዛ ኤን እንደ አ ኤንን እንደ ን ጅን እንደ ግ አርን እንደ ር ዋይን እንደ ይ ማንበብ በአንድ ላይ አ ን ግ ር ይ አንግሪ አንግሪ ሙሉ ሲነበብ አይ አም አንግሪ አይ አም አንግሪ ማለት ነው ነዶኛል፣ ወይም ደግሞ ስሜታዊ ይሆኛለሁ እንደ ማለት ነው። ኦኬ ወደ መጨረሻው ስንሄድ አይን እንደ አይ ማንበብ ብለናል። ኤኤም እንደ አም ይነበባል። ከዛ ኤችኤን እንደ ኻ ማንበብ ኤንን እንደ ን ጅን እንደ ግ አርን እንደ ር ዋይን ደግሞ እንደ ይ ባንድ ላይ ኻ ን ግ ሪ ሃንግሪ ሃንግሪ ሙሉ ሲነበብ አይ አም ሃንግሪ አይ አም ሃንግሪ ምን ማለት ነው? እርቦኛል፣ እርቦኛል ማለት ነው። እንዲህ ያደረግነን በቀላሉ ማንበብ መጻፍ መለማመድ እንችላለን ማለት ነው። ማንኛውም ጥያቄ ካላችሁ በኮመንት ሴክሽን በኩል አስቀምጡልን፣ ጥያቄውን እንመልስላችኋለን። የዛሬ ትምህርታችን የቪዲዮዎችን ይህን ይመስል ነበር። ቀጣይ በሌላ ትምህርት ቪዲዮ እስከምንገናኝ መልካም ጊዜ ተመኘውላችሁ። ሰናይ ጊዜ።